ምናልባት ምናልባት ታስታውስ ከሆነ እሺ፣ ወደ ኋላ ትተነው በመጣነው ሳምንታት ድምፃዊ ቴዲ አፍሮ ኢትዮጵያ ከተሰኘ አዲስ የሙዚቃ አልበም ማውጣቱን ተከትሎ መኖሪያ ቤቱ ቃለ መጠየቅ ያደረገው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይም የኢቢሲ ጋዜጠኛ ብሩክ እንዳለ በ11 09 09 ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ጉዳዩ በገዛ ፍቃዴ ስራዬን ስለመልቀቅ ማሳወቅ ይሆናል። እኔ ጋዜጠኛ ብሩክ እንዳለ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ለአራት አመታት በጋዜጠኝነት ማገልገሌ ይታወቃል። ሆኖም በቅርቡ በተከሰተ ውዝግብ ምክንያት በተቋሙ ውስጥ ለመቀጠል ሞራላዊ አቅም ስለሌለኝ ስራዬን በገዛ ፍቃዴ ለመልቀቅ መወሰኔን በአክብሮት እገልጻለሁ። ከሰላምታ ጋር የማይነበብ ፊርማ አለበት። ግልባጭ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስኪያጅ ጽፈት ቤት፣ ለፕሮግራሞች የቁጥጥር ዘርፍ ለመዝናኛ ዲፓርትመንት ብሎ ካስገባው ይፋዊ የስራ መልቀቂያ ደብዳቤ ጋር በተያያዘ ድምጻዊ ቴዲ አፍሮና ሌሎች ጉዳዩ ይመለከተናል የሚሉ ባለ ሀብቶች እንዲሁም በአንዳንድ ሰብአዊ ሰዎች ከደረሰበት የሞራል ጉዳት ውጪ በርካታ ፍራንክ ተሰብስቦ እንደተሰጠው እስካሁኗ ደቂቃ ድረስ እየተወረረ ነው የሚገኘው በጣም ሶሻል ሚዲያ ላይ በጣም ብዙ ሲወራ ነበር። በዚህና ቴዲ አፍሮ ሰጠው ስለ ተባለ ሃምሳ ሺህ የኢትዮጵያ ብር ለማጣራት ራሱ ወይም የቀድሞ የኢቢሲ ጋዜጠኛ ብሩክ እንዳለ ጋር ደውዬ አውርቼዋለሁ። ደስ ይላል። እሺ፣ ከላይ እንደ ጠቀስኩት ቃለ መጠየቅ አድርጎ በኢቢሲ የእሁድ መዝናኛ ላይ ይተላለፋል ተብሎ ሳይተላለፍ በመቅረቱ በግል ፍቃዱ ስራውን ከመልቀቁ ጋር አስታኮ የትኛው ሚዲያ ላይ ኢንተርቪው ሰጥቶ አያውቅም። ለመጀመሪያ ጊዜ በወዝወዝ አዲስ ወቅታዊ በሆኑ ጉዳዮች ዙሪያ አጭር ቆይታ አድርጓል። በቂ ማረጋገጫ የሰጠባቸውን ጥያቄዎች አድምጠን ብንመለስ ምን ይልሃል? ደስ ይለኛል። ከዛ በፊት ግን ምንም ማድረግ ይቻላል ማረግ አይቻልም፣ ምንም ማረግ አይቻልም። ወዝወዝወዝወዝወዝወዝወዝ

ያው እንግዲህ በተለያዩ ሶሻል ሚዲያዎች በአንተ ዙሪያ እየተባለ ስለሚገኙ የተወሰኑ ጥያቄዎች ልጠይቅ ነበር ብሩኬ። እሺ። ከዚህ በፊት ቴዲ አፍሮን ኢንተርቪው አድርገህ እንደነበረና ያው ሳይተላለፍ መቅረቱ ይታወሳል። ከዛም ያንተን በግል ፍቃድ ስራ መልቀቅ ብዙዎች ሲነጋገሩበት ነበር። በእርግጥ ስራ ለቀሃል ብሩኬ? አዎ፣ ልቅቄያለሁ። ምናልባትም አንተ የማየት እድሉ ነበረ ብዬ አምናለሁ አንዳንድ ግለሰቦች ስራ መልቀቅ ህን ተከትሎ ድምጻዊ ቴዲ አፍሮ ሀምሳ ሺህ ብር ሰጥቶታል ብለው በተለያዩ ማህበራዊ ድረ ገጾች ላይ ለጥፈውታል። ይናይተዋል? አዎ አይቻቸዋለሁ። እንደ ማንኛውም ሰው ነው አንዴ ማህበራዊ ድረገጽ ተጠቃሚ እንደሚሆን ወኔም ያየኋቸው አንዳንድ ሰዎች ደውሎ የነገሩኛሉ። ከቴዲ አፍሮ ባቦች ያገናኞች ሳይሆን ከሌሎች ሰዎችም እንደዚሁ ከገንዘብ ጋር የተገናኙ ነገሮች ተነስቷል። እኔም እንደ አንድ የሶሻል ሚዲያ ተጠቃሚ ነው የሰማኋቸው። ምንም እኔ ጋር የደረሰ ምንም ነገር የለም። ኦፍኮርስ ከስራም የወጣሁት እንደነዚህ አይነት ነገሮችን ጠብቄ አደለም። ገንዘብ ያስፈልግሃል፣ ያወጭ ገንዘብ፣ ስራህን ስታጣ ገንዘብ ያስፈልግሃል። ግን ያንንም አስቤ አደለም። ከማንም ምንም እኔም አልጠብቅም። የወጣሁትም ስራዬን የለቀኩትም በራሴ ፍላጎት እስከሆነ ድረስ ነገሮችን በራሴ ሀንድን ማድረግ እፈልጋለሁ። ስለዚህ የተባሉት ነገሮች ሙሉ በሙሉ ውሸት ናቸው። ከማንኛውም ግለሰብ ምንም ነገር አልተቀበልኩም። መልሱ ነው አይደል? ምንም በዚህ ሰዓት በምን አይነት ሁኔታ ላይ ነው የምትገኘው? ብሩኬ፣ ይሄን ብዙዎቹ ማወቅ የሚፈልጉ ይመስለኛልና፣ በምን አይነት ሁኔታ ላይ ነው የምትገኘው? ትንሽ የሞራል ነገርም ከዛ ጋርም በተያያዘ ብዙ ሰዎች ያነሳሉ፣ አሁን ሌላ ስራ ጀምሯል የሚሉ አሉ። ከዛ ጋር በተያያዘ የምትለው ነገር አለ ብሩኪ፣ አሁን በምን አይነት ሁኔታ ላይ ነው የምትገኘው? አዎ አሁን ራሴን ትንሽ ማረጋጋት ላይ ነው ያለሁት። ብዙ ጊዜ ቤት ነው ማሳልፈው፣ ወይ መጽሐፍቶች አነባለሁ፣ ሙዚቃዎች ሰማለሁ። አንዳንድ ይረግ ባለኝ ሰአት እየወጣሁ ስራ እየፈለግኩ ነው። ስራ ጀምረሃል አልከኝ፣ እስካሁን ስራ ጀመርኩም፣ ሌሎች ስራዎችን ለማግኘት እየሞከርኩ ነው። ጓደኞችም እንደዚሁ እነሱም ከሪጎን ሆነው እየፈለጉልኝ ነው። እስካሁን ስራ አልጀመርኩ። በስተ መጨረሻ ማስተላለፍ የምትፈልገው ነገር ካለ ድልልስጥ ብሩኬ ከመጨረሱ በፊት። እሺ በጣም አመሰግናለሁ ኪንጎ። እንግዲህ የተፈጠረውን ነገር በአጠቃላይ ያለውን ነገር ብዙ ማወቅ ያለባቸው ሰዎች አሉ ብዬ አስባለሁ እና ምናልባት በጥቂት ቀናቶች ውስጥ የተፈጠረው ነገር ሰፋ ባለመልኩ ለሚመለከተውም ሰው ለተመልካችም ለአድማጮችም አደርሳለሁ ብዬ አስባለሁ። በጣም አመሰግናለሁ አንተም ስላዋራህኝ። እኔም በጣም ነው የማመሰግነው፣ ጊዜህን ሰጥተኸኝ እንደዚህ አይነት ነገሮችን ለማውራት ስለፈቀድክ። በጣም በተደጋጋሚ ነው እኛ ጋር ጥያቄ የሚመጣው ከአንተ ጋር በተያያዘ እና ለአድማጮቻችን ትክክለኛውን መልስ ስለነገርከን በጣም አመሰግናለሁ። መልካም እድል ነው መመኝልህ። ብሩክ፣ እግዚአብሔር ያክብርልኝ። ቴንክ ዩ። በጣም አመሰግናለሁ። አረ ቁጭ በሉ። አይገባም፣ አይገባም እንዴ የራዲዮ መስመራችሁን ጋሽ ብስራት ኤፍኤም አንድ መቶ አንድ ነጥብ አንድ ላይ ሬዲዮ ድምፁን ደግሞ በስሱ ዘጠና ዘጠኝ ላይ አድርጋችሁ አገጭ ከቁርጭምጭሚት ጋር እስኪለትም በላባችሁ ሻወር እስክትወስዱ ድረስ ዳንኪራና ጮቤ እየረግጣችሁ ወዝወዝ ያላችሁ አሪፍ ቀን ከእኛ ጋር እያሳለፋችሁ ስለሆነ የእውነት ደስ ብሎናል። እንግዲህ የጋዜጠኛ ብሩክ እንዳለ አጠር ያለች ቃለ መጠየቅ አድምጠን ተመልሰናል። እርግጠኛ ነኝ ወዳችሁታል አድማጮቻችን። ለመጀመሪያ ጊዜ ኢንተርቪው ያደረገው ወዝ ወዝ አዲስ ላይ ነው። ለዛ ደግሞ ብሩኬን ከልብ ነው የማመሰግነው። ያው ጋዜጠኝነት ጥልቅ ሙያ ነው። ድርሻው ደግሞ ከህሊና ኋላ ጸንቶ በኃይል የገባውን ሀቅ ይዞ መሻገር ይመስለኛል። ምክንያቱም እምነት ሩቅ ነው ብያምናለው። ያመንክበትን ደፍረ መስራት ደግሞ ክፍያው ሊዘገይ እንኳን ቢችል እረፍቱ ብዙ ነውና ጋዜጠኛ ብቻ ሳይሆን ማንም ሰው ከስራው የሚሰራውን ቢያስቀድም ምኞቴ ነው። ብሩኬ መልካም እድል፣ አይሆፕ ስራ እንደምታገኝ የተሳካ ነገሮች ሁሉ ወደ አንተ እንደሚመጡ ተስፋ አደርጋለሁ። መልካም እድል። ለማንኛውም የብሩኬን ሰምተን የቴዲ አፍሮን ሙዚቃ አድምጠን በድጋሚ ተመልሰናል። ብዙ አድማጮቻችን ናችሁ እየደውላችሁልን የምትገኙት። ሪፍት ቫሌ ዩኒቨርሲቲ፣ ህት ኩባንያው ሶደሬ ሪዞርት የዚህ ፕሮግራም የምንጊዜም የክብር ስፖንሰር ናቸው። አንተ በረከት ቀውጢ ነው፣ ሰላም ነው አይደል? ሁሉ ፒስ ነው። እሺ በነገራችን ላይ እሺ ላፎንቴን በኢትዮጵያ የዘመናዊ ሙዚቃ ታሪክ ውስጥ ለ13 ዓመታት ሳይነጣጠሉ አራት ሙሉ አልበም በጋራ በማውጣት የቻሉ ከሀያም በላይ ሙዚቀኞችን በማሳተፍ በሀገራችን ግንባር ቀደም ናቸው ላፎንቴኖች። ላፎንቴን ወይም በቀድሞ ስሙ ቲቢቲ ሲመሰረት ሶስት የነበሩ ሲሆን አሁን በህይወት ከሌለው የሙያ ባልደረባቸው ጸጋቸው ኃይለ ኢየሱስ ብርሃኑ ተዘራና ታደለ ሮባ ላፎንቴን ብለው ከህዝብ ጋር የተዋወቁበትን የሀያኛ ዓመት ክብረ በዓላቸውን የፊታችን ቅዳሜ ግንቦት 19 ወይም ሜ 27 በአሜሪካን ዋሽንግተን ዲሲ ክለብ ካርማ በርካታ አድናቂዎቻቸው ከ28 በላይ ድምፃዊ የሙያ ጓደኞቻቸው በተገኙበት በታላቅ ድምቀት ያከብራሉ በጣም አሪፍ እሺ ተወዳጁ ድምፃዊ ቴዲ አፍሮና ጋሽ አበራ ሞላ በእንግድነት ለመታደም ዛሬ ማምሻው ላይ ወደ ቦታው ያቀናሉ ተብሎ ይጠበቃል በነገራችን ላይ ያው ቴዲ በዚህ ጉዳይ ብቻ ሳይሆን ሶሳይቲ ኦፍ ኢትዮጵያን ስታፕሊሽድ ምርጥ ኢትዮጵያዊ በሚል ዘርፍ አጭቷቸው እንደነበረና ሊሸልማቸውም እንግዲህ ሜይ 28 ፕሮግራም እንደያዘ ከዚህ በፊት በተደጋጋሚ ተናግረን ነበረ። ያንንም ሽልማት ለመታደም እንዲሁም የላፎንቴኖችን 20 ዓመት ከሚያከብሩት ሰዎች መካከል አንዱ በመሆኑ ዛሬ ምሽት ላይ ወደ ቦታው ያቀናል ተብሎ ይጠበቃል። ላፎንቴኖች መልካም የሃያኛ አመት አኒቨርሰሪ በዓል እንዲሆንላቸው እንመኛለን። መልካም አs g የ ቤt ራ

ምንም ማድረግ አይቻልም። ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር! ኢትዮጵያ ለዘላለም ትኖር!